በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰኔ ሀያን ምን ብላ ታከብረዋለች የሚለውን እናያለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰኔ ሀያን ሕንጸተ ቤታ ለእግዝእትነ ብላ ታከብራለች። እመቤታችን ባረገች በአራት ዓመት ጳውሎስና በርናባስ ፊልጵስዩስ ገብተው ሲያስተምሩ ካስተማሩም በኋላ ህዝቡም አምነው ተጠመቁ። እነሱም እንግዲህ ወደ ቤተ ጣዖት አትሄዱ አሏቸው። ህዝቡም የለመድነውን ከከለከላችሁንማ መካነ ጸሎት ስጡን አሏቸው። በዚህ ሰዓት ጳውሎስና በርናባስ እንዲህ ብንላቸው እንዲህ አሉ ብለው ወደ ጴጥሮስና ዮሐንስ ላኩ አልዎ ለተገብሩ ወይምን ምን ዘን ወለ ወመክሩ ለግዜና ኢየሱስ ክርስቶስ አሏቸው። ጴጥሮስና ዮሐንስም ያለየታችን ፈቃድ አንዳች ልታደርጉ አይገባም! እናንተም ጸልዩ እኛም እንጸልያለን ብለው ላኩባቸው። ሱባዬ ሲጨርሱ በዚህ ሄለት ጌታ በቅርብም በሩቅም ያሉ ደቀ መዛሙርትን በደመና ጠቅሶ ፊሊፕስ ሰበሰባቸው። በዚህ ጊዜ ዮሐንስ ጌታዬ ለምን ሰበሰብከን ብሎ ጌታን ጠየቀው። ጌታም በእናቴ ስም ጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና ሕንጻ ቤተ ክርስቲያን ላሳያችሁ፣ ስርዓት ላስተምራችሁ ነው አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን ብሎ ወደ ምስራቅ ወሰዳቸው። ተራርቀው የነበሩ ሶስት ድንጋዮች ነበሩ። በታምራት አቀራርቦ ቁመቱን ወርዱን መጥኖ ሰጣቸው። ዋይ ባንኒ ይለመልሙ በእዲ ወሙ ይላል። እሳት እንዳየው ሰም ከእጃቸው እየለመለሙ እየተሳቡ ቁመቱ ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። ወይእዜኒ አንትሙኒ ከመዝ ግበሩ እንግዲህ እናንተም እንዲህ አድርጋችሁ ስሩ ብሎ ብሏቸው አድርጓል። በማግስቱ መቤታችንን መንበር ጴጥሮስን ታራዳይ ካህን ስጢፋኖስን ሰራዊ ዲያቆን አድርጎ ቀድሶ አቁርቧቸዋል። ዳግመኛም ዋራሶ ለጴጥሮስ ይላል፣ ጴጥሮስን እጁን ጭኖ ፓትርያሪክ አድርጎ ሾሞታል። በዚህም ጊዜ ሰማያውያን መላእክት፣ ምድራውያን ሐዋርያት አንድ ሆነው አመስግነዋል። ታሪኩ የተፈጸመው በ53 ዓመተ ምሕረት እንደሆነ መጽሐፍት ይነግሩናል። ቤተ ክርስቲያናችን በዚህ ዕለት ሌላውን የምታስታውሰው ኤልሳ ነቢይን ነው። ኤልሳ ነቢይ ከ852 እስከ 798 ዓመተ ዓለም እንደነበረ መጽሐፍ ሲነግሩናል። ኤልሳ ማለት አቃቤ ሀገር ማለት ነው። ትውልዱ ከነገደ ይሳኮር ነው። አባቱ የውሳፍት ይባላል። አንደኛ ነገስት ምዕራፍ 19 ቁጥር 16 ላይ እናገኘዋለን። መምህሩ ኤልያስ ከእርሱ የሚለይበት ጊዜ ሲደርስ ከአንተ ሳልወሰድ የምትሻውን ለምን ብሎ በነገረው ጊዜ ኤልሳም በአንተ ያደረ መንፈሰ እግዚአብሔር በእኔ እጽፍ ድርብ ይሁን ብሎ ለምኖ አድሮበታል። ይህም ሊታወቅ ኤልያስ አንድ ሙት ቢያነሳ እርሱ ሁለት ሙት አስነስቷል። ኤልያስ አንድ ጊዜ ዮርዳኖስን ከፍሎ ቢሻገር ኤልሳ ሁለት ጊዜ ከፍሎ ተሻግሯል። ኤልሳ መምህሩን ሸኝቶ ዮርዳኖስን ተሻግሮ ሲመለስ ከኢያሪኮ ከተማ በገባ ጊዜ ሰናይ ንብረታ ለዛቲ ሀገር፣ በዚች ቦታ መኖር መልካም ነው አለ። በዚህ ሰዓት ሊቀበሉት የመጡ ደቂቀ ነቢያት ግን ወማ የብሔር አሰ ኮይ ውእቱ፣ ውሃው ግን ወላድ የሚያመክን መካን የሚገደል ክፉ መራራ ነው አሉ። ይህም ባሉት ጊዜ ኤልሳም በአዲስ ሸክላ ጨው አምጡልኝ አላቸው። ደቂቀ ነቢያትም አመጡለት። ከምንጭ ላይ አድርጎ ከመዘይቤ እግዚአብሔር አምላክ እስራኤል ፈወስከው ለዝንቱ ማይ ከማልዎ ዘይመክን እምኔሁ ወዘይመውት፣ የእስራኤል አምላክ እግዚአብሔር ከእርሱ የሚመክን የሚሞትም እንዳይኖር ይሄን ውሃ ፈውሸዋለሁ ይላል ብሎ ቢጸልይበት ምሬቱ ጠፍቶ ጣፋጭ ሆኗል። ምሳሌነቱን ከዘመነ ስብከት ታሪክ እንመለከታለን። ኤልሳ በቀርሜሎስ ሳለ አንዲት ሴት መጥታ ነብየ እግዚአብሔር ባሌ ቢሞት ባለዳ ልጄን ሊነጥቀኝ ነው ብላ የረዳዘን ተማጸነችው። ኤልሳም ከቤትሽ ምን አለ አላት። ሴትየዋም ጥርኝ ዘይት አለችኝ አለችው። በዚህ ሰዓት ከባልንጀሮችሽ ማደጋ ተውሰሽ ሙየው አላት። ሶስት አራት ማድጋ ተውሳ ጠብጠብ ብታደርግባቸው በዘይት ተሞልተው ተገኙ። ኤልሳም ይህን ሽጠሽ እዳሽን ክፈዬ፣ የቀረውን ተመገቢ ብሏታል። ኤልሳ በፍኖተ ሱናም በሚጸል በሚያልፍበት ጊዜ በእንግድነት የምትቀበለው አንዲት ሱናማዊት ነበረች። ማረፊያ ሰገነት ሰርታለታለች። አንድ ቀን ደቀ መዝሙሩ ገያዝን ምንናድርግላት አለው ገያዝም ልጅ ስለሌላት ታዝን ይሆናል አለው። አስጠርቶ የዛሬ ዓመት እንደ ዛሬ ሕፃን ትታቀፊያለሽ አላት። እንዳላትም በአመቱ ወንድ ልጅ ወለደች። ሕፃኑ ባደገ ጊዜ አባቱን ተከትሎ መስክ ወጥቶ ሳለ ድንገት ሞተ። ሴትየዋም ሄዳ በሆኑ ትወልጃለሽ ብትለኝ እንጂ እኔ ለምኝ ነበርን? ብላ አለቀሰችበት። ቢሄድ ካልጋው ተኝቶ አገኘው። እጁን ከእጁ እግሩን ከእግሩ ገጥሞ እየወደቀ እየተነሳ ሲጸልይ በሰባተኛው ተነስቶለታል። ሁለተኛ ነገሥት ምዕራፍ አራት ቁጥር 25 ከ ሰላሳ ሰባት እናገኘዋለን። ሙሉ ታሪኩን ከዘመነ ስብከት እንመለከታለን። የመጨረሻውን ብናይ ከዚህ በኋላ ወልዳ አዴር ንጉሰ ሶሪያ እስራኤልን ሊጣላ ምሽግ መሽጎ ተቀመጠ። በዚህ ሰዓት ኤልሳ የእስራኤልን ንጉስ በዚህ ሄድ በዚህ አትሄድ ብሎ ላከበት ይ ንጉሱም፣ የማይሆንለት ቢሆን ምስጢር የሚያወጣ ለን አለ። የምታስበውን የምትናገረውን እያወቀ የሚናገረው ነቢዩ ኤልሳ ነው አሉት። ንጉሱም ተቆጥቶ ይዛቸው አምጡልኝ ብሎ ሰራዊቱን ሰደደ። ግያዝ በፈረስና በሰረገላ ሆነው ከበቧቸው። ቢያ የደነገጠ ኤልሳ ከእኛ ጋር ያሉት ይበዛሉ፣ አትደንግጥ አለው። ጊያዝም ቢወጣ በእነርሱ ወገን መላእክት በሰረገላ ሰዓት ሆነው ታዩት። ኤልሳ ይህን ሕዝብ እውር ይሁን ብሎ ወደ ጌታ አመለከተ። ሁላቸውም ታወሩ። ሄዶ ወደ ትሄዳላችሁ ማንስ ሻላችሁ ትፈልጋላችሁ አላቸው። ሰራዊቱም የምንሄደው ዶይታን የምንፈልገው ኤልሳን ነው አሉት። ኤልሳ እንኪያስ መንገድ ስታችኋል ብሎ እየመራ ሰማሪያ አድርሶ አይኖቻቸው የሚያዩ ይሆኑ ብሎ ጸልዮ አይናቸው አይቷል። የእስራኤል ንጉሥ አባቴ ልግደላቸውን? አለው። የሚበሉት፣ የሚጠጡት ስጣቸው እንጂ ክፉ አታድርግባቸው አለው። ክፉም በክፉ አትመልሱ የምትል ህገ ወንጌል እንድትሰራ አውቆ ጠላቶቹን አብልቶ አጠጥቶ ሸኝቷቸዋል። እነዚያም ጠላቱን አግኝቶ አብልቶ አጠጥቶ የሚሸኛለን ብለው አድያ ደነጉ። ወደ ሀገራቸው ተመልሰው ብዙ ዘመን ሳይጣሉ ኑረዋል። ኤልሳም እንዲህ ባለ ግብር አምሳ ዘመን አስተምሮ በሰላም አርፏል ካረፈም በኋላ እስራኤል በሞዓባውያን የተገደለ የአንድ ሰው በድን አምጥተው ከመቃብሩ ቢያኖሩት ተነስቷል ነዛስቶ አስጀመረን አስጀምሮ ላስፈጸመን ለሎ እግዚአብሔር ክብር ምስጋና ይግባው ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሓን ወላዲተ አምላክ ክብር ምስጋና ይግባት የነቢዩ በረከት ረዴት ይክፈለን ይድረሰን አሜን